ሰላምታዬ በያላችሁበት ይደረሳችሁ። መዝሙረ ዳዊት 119ን እንደገና ለመቀጠል መጥቻለሁ። መዝሙረ ዳዊት 119 ዛሬ አምስተኛውን ስታንዛ፣ ይሄን ስታንዛ እንመለከታለን። ይሄ ስታንዛ አምስተኛው ነው። ሄ የዕብራይስጥ ፊደል አምስተኛው ፊደል በመባል የሚታወቀው ነው። መዝሙረ ዳዊት 119 ከ33 እስከ 40 ያለው ስምንት ቁጥሮችን የያዘው ይሄ እስታንዛ ይባላል። ክፍሉን አነበዋለሁ። እንደዚህ ይላል፣ በጌታ በኢየሱስ ስም እግዚአብሔር ሆይ የሥርዓትህን መንገድ አስተምረኝ፣ እስከ መጨረሻው እጠብቀዋለሁ። ሕግህን እንድጠብቅ በፍጹም ልቤም እንድታዘዘው ማስተዋልን ስጠኝ። በእርሷ ደስ ይለኛልና በትዕዛዝ መንገድ ምራኝ። ከራስ ጥቅም ይልቅ ልቤን ወደ ምስክርነትህ አዘንብል። ከንቱ ነገር ከማየት አይኖቼን መልስ፣ በራስ መንገድ እንደገና ሕያው አድርገኝ። ተፈራ ዘንድ ለአገልጋይ የገባኸውን ቃል ፈጽም። የምትፈራውን መዋረድ የምፈራውን መዋረድ ከኔ ያርቅ ደንብህ መልካም ነውና። እነሆ ድንጋጌህን ናፈቅሁ፣ በጽድቅህ ሕያው አድርገኝ። ስምንት ቁጥሮች የሄ ስታንዛ ከ33 እስከ 40 ያለው በጣም አስደናቂ የሆነውን የእግዚአብሔርን ምክር እንደገና ይመክረናል። በነገራችን ላይ በየመሃሉ መዝሙር 119 የማካፍልበትን አላማ ለመግለጽ ወዳለሁኝ። መዝሙር 119 176 ቁጥሮች አሉት። 176ቱን ቁጥሮች የሚያወራው ስለ እግዚአብሔር ቃል ስልጣን፣ ወደ እግዚአብሔር ቃል እንድንመለስ የሚመክረን ሀሳብ አለው። ስለዚህ መልእክቴ ይሄ ነው። መዝሙር 119ን ስናጠና ወደ ቃሉ እንመለስ። በዚህ አስከፊ በሆነው ዘመን የሚደረገው የሚሰማው በማይጠምበት ዘመን በዚህ ዘመን ላይ ሆነን ወደ እግዚአብሔር ቃል ተመልሰን የእግዚአብሔርን ቃል በሕይወታችን ተግባራዊ እንድናደርግ ጸጋው ይብዛልን። ወደዚህ ወደ ሄ ስታንዛ ስመልሳችሁ ይሄ ስታንዛ አንድ ኃይለኛ የሆነ ወይም ደግሞ በጣም መሰረታዊ የሆነ ርዕስ እሰጥቸዋለሁ። ይህንን ርዕስ ከሰላሳ አራት ቁጥር ነው የወሰድኩት። እንደዚህ ይላል ክፍሉ፣ እስከ መጨረሻ እጠብቀዋለሁ ቃልህን። ከዛ ነው የወሰድኩት። ርዕሴ ርዕሴ መልካም አጨራረስና ፍጻሜ እንዲኖረን ማድረግ ያለብን አምስት መሰረታዊ ነገሮች እነዚህን አምስቱን መሰረታዊ ነገሮች ከቁጥር 33 እስከ አርባ ባለው ክፍል ውስጥ ያየሁትን ዋና ዋና ሐሳቦች እንመለከታለን። መልካም የሆነ አጨራረስና ፍጻሜ እንዲኖረን ማድረግ ያለብን አምስት መሰረታዊ ነገሮች። እነዚህን አምስቱን መሰረታዊ ነገሮች በእኔ ጥናት መሰረት አምስቱ መወች ብያቸዋለሁ። ለምንድን ነው መወች ያልኳቸው? መ አምስቱንም ከመ ፊደል ነው የመረጥኳቸው መማር፣ መታዘዝ፣ ማየት፣ መፍራት እና መናፈቅ እነዚህን መሰረታዊ የሆኑ ሀሳቦች የወሰድኩት ከሠላሳ ሦስት እስከ አርባ ባሉት ቁጥሮች ነው። ከየትኛው ከየትኛው ቁጥር የቱን እንደወሰድኩኝ እስቲ እናያቸዋለን። መልካም አጨራረስ እና ፍጻሜ እንዲኖረን ማድረግ ያለብን የመጀመሪያው ነገር መማር፣ መዝሙረኛው እንደዚህ ይላል የስርዓትህን መንገድ አስተምረኝ፣ እኔም እስከመጨረሻው እጠብቀዋለሁ። ይሄ ስርዓትህን አስተምረኝ የሚለውን ቃል አቤት እንዴት ይወደዋል። ይሄ መዝሙረኛ አውቆበታል። ደግሞ አስተምረኝ፣ ትዕዛዝህን አስተምረኝ፣ ደንብህን አስተምረኝ፣ ቃልህን አስተምረኝ። እንዴት ደስ ይላል። መማር ይወዳል። መማር ይወዳል። ከዚህ የተነሳ አስተምረኝ እያለ ሲከታተል እንመለከታለን። በጣም በሚገርማችሁ አይነት መንገድ መማርን የሚወድ ሰው መማርን የሚወድ ሰው እንዴት የተባረከ ሰው ነው! ይሄ መዝሙረኛ እንደዛ አይነት ሰው ነው። የስርዓትን መንገድ አስተምረኝ፣ እኔም እስከ መጨረሻ እጠብቀዋለሁ። እስከ መጨረሻ ለመጠበቅ ማድረግ ያለብን ወይም ደግሞ እስከ መጨረሻ ድረስ ትዕዛዙን ቃሉን እየጠበቁ ለመጓዝ ማድረግ ያለብን የመጀመሪያው ነገር መማር ነው። አንዳንድ ጸሐፊዎች ስለ መማር በጣም የሚያስደንቅ ኮቴሽን ወይም አባባል ብለው እንዳለፉ የአንዳንዶችን አይቻለሁ። ለምሳሌ ያህል ዛሬ መማርን ካቆምክ ነገ ማስተማር ታቆማለህ የሚል ኮቴሽን አይቻለሁ። ሌላም ደግሞ ያየሁት ምንድን ነው የመማር መልካሙ ነገር የተማርከውን ነገር ከአንተ ማንም መውሰድ አለመቻሉ ነው። የተማርነው ነገር በውስጣችን፣ በልባችን፣ በአእምሮአችን ስለሚቀመጥ ምንም አይነት ነገር ቢመጣ ከውስጣችን ሊወስደው የሚችል ምንም ነገር የለም። ስለዚህ መማርን መዝሙረኛ የሚወደው ለዚህ ይመስለኛል። የተማረውን ነገር ሁልጊዜ ጊዜ በልቡ ውስጥ ማኖር ስለሚችል ማንም ምንም ሊወስድ ከልቡ እና ከአእምሮ ስለማይችል ስለዚህ ወገኖቼ አስተምረኝ እንበል እንደዚህ እንደ መዝሙረኛው ትሁት ልብ። እኔ ትህትናውን ነው የማየው። አስተምረኝ ይለዋል። ሁልጊዜ ጊዜ እየመጣ ቃልህን አስተምረኝ፣ ሕግህን አስተምረኝ፣ ድንጋጌህን አስተምረኝ። ስለዚህ መማር እስከ መጨረሻ እስከ ፍጻሜ መገስገስ የሚፈልግ ሰው አለ። እኔ ፈልግ ያለው በእውነት ለዚህ ነው፣ ውስጤን በጣም ስለማረከው ወደ እናንተ ይዤ የቀረብኩት። መማር የመጀመሪያው ነገር ነው ሥርዓትን አስተምረኝ ማለት ሁል ጊዜ የመማርን የትህትናን ልብ ይዞ ወደ እግዚአብሔር መምጣት ከቃሉ ለመማር መውደድ መሰረታዊ ነገር ነው። ሁለተኛው ነገር፣ ሁለተኛው መ ወይም ደግሞ መልካም አጨራረስና ፍጻሜ እንዲኖረን፣ ሁለተኛ ማድረግ ያለብን መዝሙረኛው በዚህ ክፍል የሚናገረው መታዘዝ የሚለውን ነው። ይህን ከሰላሳ አምስት ቁጥር ነው ያየሁት፣ በእርሷ ደስ ይለኛልና በትእዛዝ መንገድ ምራኝ። በትዕዛዝ መንገድ መሄድ ማለት ቃሉን ተግባራዊ ማድረግ። የእስራኤላውያንን ታሪክ ሁልጊዜም እንደምናውቀው ባለመታዘዛቸው ሁሉም በምድረበዳ በዳ እንደቀሩ እናውቃለን፣ ከሁለቱ በስተቀር። የእግዚአብሔር ቃል እንደሚያስተምረን አለመታዘዝ እንዴት ሲሪየስ ነገር እንደሆነ በመንፈሳዊው ዓለም በእግዚአብሔር እይታ አለመታዘዝ በጣም ከባድ ነገር ነው። ስለዚህ ወገኖቼ ወይ መታዘዝ ያነበብነውን የሰማነውን የተማርነውን በልባችን ያኖርነውን በየእለት ተዕለት ኑሯችን መተግበር መታዘዝ መኖር መኖር ይሁንልን። መኖር ነው መታዘዝ። በክርስትና ሕይወት መታዘዝ ማለት በየእለት ተዕለት ኑሯችን ያነበብነውን የቃሉን እውነት ይዘን ክርስቶስን በሕይወታችን እያሳየን መኖር ማለት ነው። ይርዳን ይርዳን መንፈስ ቅዱስ ይርዳን። ሶስተኛው ነገር መልካም አጨራረስና ፍጻሜ እንዲኖረን በዚህ ክፍል ውስጥ ያየሁት ማየት ነው። ቁጥር 36 እና 37 ነው ይህንን ያየሁት። ከራስ ጥቅም ይልቅ ልቤን ወደ ምስክርነትህ አዘንብል፣ ከንቱ ነገር ከማየት ዓይኖቼን ከልክል ይላል። ማየት መልካምን ማየት ምርጫችን ማድረግ መልካም የሆነውን ለምን፣ መልካም ያልሆነውን ማየትም አለና። ለዚህ ነው መዝሙረኛው አጥብቆ ይለምናል፣ ከንቱ ነገር ከማየት ዓይኖቼን ከልክል በዚያ እንዳልወሰድ። በዓይን በመመልከት ወደ ልብ ገብቶ መወሰድ አለና፣ ስለዚህ እይታችን ይስተካከል። እይታችን አመለካከታችን እንደ እግዚአብሔር ቃል ይሁን ወገኖቼ። ስለዚህ ማየት ማየት ያለብንን ማየት፣ የራስ ጥቅም ከራስ ጥቅም ይልቅ ልቤን ወደ ምስክርነት አዘንብል ይላል። ስለዚህ እይታችን ይስተካከል። አራተኛው መልካም አጨራረስና ፍጻሜ እንዲኖረን ቁጥር ሰላሳ ስምንት እና ሰላሳ ዘጠኝ ላይ ያየሁት እንዲፈራህ ባሪያህን በቃልህ አጽና ይላል። እግዚአብሔርን ለመፍራት መሰረታዊው ነገር በዚህ ቃል መሰረት በቃሉ መጽናት፣ በቃሉ የጸኑ ሰዎች፣ ከቃሉ ጋር ስቲክ ያደረጉ ሰዎች፣ በቃሉ መሰረት የሚኖሩ ሰዎች እግዚአብሔርን የሚፈሩ ሰዎች ናቸው። መፍራት ይሁንልን። የመጨረሻው አምስተኛው መልካም አጨራረስና ፍጻሜ እንዲኖረን ማድረግ ያለብን ነገር መናፈቅ፣ አርባኛው ቁጥር ላይ እነሆ ትዕዛዝን ናፈቅሁ ናፈቅሁ። ናፍቆታችን ቃሉ ይሁን፣ ትዕዛዙ ይሁን፣ መመሪያው ይሁን፣ ስርዓቱ ይሁን። ስለዚህ መልካም አጨራረስና ፍጻሜ እንዲኖረን መማር፣ መታዘዝ፣ ማየት፣ መፍራት እና መናፈቅ ዋና ነገሮች ናቸው። እግዚአብሔር